ወንጌል የሚሰማ ብቻ ወንጌል የምንቀበለው ብቻ ወንጌል ጸንተን ምን ምን ለ የምንቆምበት መሰረታችን ለየትኛውም መንፈሳዊ ብለሲንጎቻችን ሁሉ መሰረት የሰማ ነው የተቀበል ነው በውስጣችን ያደረው ወንጌል። ወንጌል ከሌለ መንፈሳዊ እንቅስቃሴዎቻችን በሙሉ የሉ መንፈስ ቅዱስን እንደምን እንዴት ተቀበላችሁ ይላቸዋል ገላትያ ላይ ሲናገር ህግን በመጠበቅ ነው ወይንስ ደግሞ የተሰበከላችሁን ወንጌል በመስማት መንፈስ ቅዱስን የተቀበልነው? ወንጌልን ስለሰማን ኢየሱስ ጌታ የምሥራች ሆኖልናል። ኢየሱስ ሞቶልናል እና ጸንታችሁ የቆማችሁበት ይህንን ወንጌል ላሳስባችሁ ወዳለሁ ሪማይንድ ላረጋችሁ ወዳለሁ የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። ሰምታችሁታል፣ ተቀብላችሁታል፣ የራሳችሁ አድርጋችሁታል፣ ጸንታችሁ ቆማችሁበታል። ይሄ እናንተ ጋር የገባው ወንጌል ርካሽ አይደለም፣ ውድ ነው። በነፃ ስለተቀበላችሁት እንዳታራክሱት። ውድ ነው የተቀበላችሁት። ወንጌል መዳረሻው መንግሥተ ሰማያት ነው። በዚህ ወንጌል ብትጸኑ ትድናላችሁ። ወንጌል መዳኛ መንገድ ነው። የመጨረሻ እግዚአብሔር ያዘጋጀው መዳኛ መንገድ ወንጌል ነው።